ሰላም ውድ ቤተሰቦቻችን፣ እንደምንሰምታችኋል ከሼልፍ ላይ የተሰኘው ፕሮግራማችን ተጀምሯል። አለምሰገድ አበበ ነኝ። ከሼልፍ ላይ የተሰኘው ፕሮግራማችን ጥናቶች፣ ምርምሮች፣ አዳዲስ ሳይንሳዊ ግኝቶች ላይ ትኩረት አድርጎ የሚቀርብ የቴሌቪዥን ፕሮግራም ነው። አብራችሁ እንድትቆዩ በማክበር እጋብዛለሁ። ዛሬ ከአዲስ አበባ 650 ኪሎ ሜትር ርቀት ላይ በምትገኘው በሱማሌ ክልል ዋና ከተማ በሆነችው በጅጅጋ ከተማ እንገኛለን። ወደዛ ሄድንበት ዋነኛ ምክንያት ደግሞ በሶማሌ ክልል በሶማሌዎች የተለመደ የባህላዊ ሕክምናና የባህላዊ እጽዋት አጠቃቀም ዙሪያ ሲምፖዚየም ተደርጎ ነበር። ይሄ ሲምፖዚየም ደግሞ በዋናነት በአካባቢው ላይ ያለ የሕክምና በአካባቢው ላይ የሚገኝ ባህላዊ ሕክምናን ከዘመናዊው ጋራ በማደራጀት እና በመረጃዎችን በመሰብሰብ ጥቅም የሚያስገኝ አድርጎ ለማደራጀት በሚደረገው ሂደት ውስጥ አሃሪ አርማውር ሀንሰን የጂጋ ዩኒቨርሲቲ የሶማሌ ክልል ጤና ቢሮ፣ እንዲሁም ደግሞ ቀብሪ ዳሃር ዩኒቨርሲቲ እና ሌሎች ተቋማት በጋራ በመሆን ነው ይህን ውይይት እንዲዘጋጅ ያደረጉት። የጤና ሚኒስቴርም አንዱ ነው። ስለዚህ የጤና ሚኒስቴር ሚና ምን መሆን አለበት ከዚህ አንጻር የሚልና፣ ምን አይነት ስትራቴጂዎችንስ መጠቀም ያስፈልጋል፣ ምን አይነት ሀገራዊ ፍላጎቶችስ አሉ፣ በዚህ ጥናት ዙሪያ የሚለውንም ሀሳብ እንድናወራ ከጤና ሚኒስቴር የጋበዝኩት እንግዳ አለኝ። እንግዳዬ አቶ ናትናኤል ሰለሞን ነው። የባህላዊ ሕክምና ዴስክ አስተባባሪ ጽህፈት ቤት ኃላፊ ነው። ከእሱ ጋር ቆይታ እንድናደርግ ውድ ጊዜውን ሰጥቶ በዚህ ዙሪያ የተወሰነ ውይይት አድርገናል። የተወሰነ ውይይት እናደርጋለን። አብራችሁ እንድትቆዩ በማክበር ጋብዛለሁ። ናትናኤል እንኳን ተገናኘ እንኳን ደህና ቆያችሁ። እንግዲህ ወደ እዚህ ወደ ጅግጅጋ ስንመጣ በጥሩ አቀባበል ተቀብለውናል። ደስ የሚል ጊዜ እያሳለፍን እንገኛለን። እንደ ሀገር ስናስብ በሺዎች ዓመታት ኢትዮጵያ ባህላዊ ህክምናዎችና የባህላዊ እውቀትን መሰረት ያደረገ መድኃኒቶችን በመጠቀም አሳልፋለች። ሶማሌ ክልልን ብንወስድ ደግሞ በጣም ሰፊ ኤክስፒሪየንስ ያላቸው የህክምና መንገዶችን ባህላዊ ህክምናዎችን የሚከተሉ ባህላዊ ሐኪሞችና እውቀቶች ያሉባት አካባቢ ናት እና ኢትዮጵያ ውስጥ ደግሞ የባህላዊ ህክምና እና ትራዲሽናል ኖውሌጅ የሚባለው እውቅና ተሰጥቶት በሀገር ደረጃ እየተሰራ ያለው ምናልባት ሰማንያ ዓመት የሆነው ይሆን? 1940 አካባቢ ነው አይደል? እንደው ከዚህ ሀሳብ እንነሳ ውይይታችንን ሰፋ አድርገን እናየዋለን እሺ መልካም እንግዲህ የባህል ህክምና በኢትዮጵያ ረዘም ያለ ጊዜ ያሳለፈ ነው ምናልባትም ከ3000 ዓመት ጀምሮ እንግዲህ ከሰው ልጅ ፍጥረት ጀምሮ የባህል ህክምናን የጤናውን ለመጠበቅ ይጠቀማል ተብሎ ይታሰባል ይሁን እንጂ በእኛ ሀገር የዚህ የባህል ህክምና ፎርማል ሪኮግኒሽን ወይም ደግሞ ህጋዊ እውቅና ያገኘው ከ1942 ከዓመተ ምህረት ጀምሮ እንደሆነ መዛግብት ያስረዳሉ ማለት ነው። ከዛም ባለፈ 1950 አካባቢ የባህል ህክምና አዋቂዎች ምዝገባና ላይሰንሲንግ ወይም ደግሞ ፈቃድ አሰጣጥ ከዛ ጊዜ ጀምሮ እንደነበር ያሳያሉ። እንግዲህ ባለፉት የተለያዩ መንግስታት በተለያየ ጊዜ ዘርፉን ለመደገፍ ጥረቶች እንደነበሩ መረጃዎች ያሳያሉ። በተለይ ደግሞ በህብረተሰብ ጤና ኢንስቲትዩት ውስጥ እና ያው በጤና ሚኒስቴር አማካኝነት ብዙ ጥናቶች ይደረጉ እንደነበረም መረጃዎች ይነግሩናል አይደል በርካታ ጥናቶች ይደረጉ ነበረ በኢፒኤችአይ በኩልም እንዲሁም ደግሞ ባህሪም በኩል በሚኒስትሪን ደረጃ የተደረጉ ጥናቶች ነበሩ ኢትዮጵያው ሰፊ የህብረተሰብ ክፍል 80 ፐርሰንት እና ከዛ በላይ የሚሆነው ህብረተሰብ ክፍል ለህክምና አማራጩ የባህል ህክምና እንደ ተቀዳሚ አማራጭ እንደሚጠቀም መረጃዎች ያሳያሉ ማለት ነው። ያም የሆነበት እንግዲህ ሶስት ምክንያቶች ማስቀመጥ ይችላል። የመጀመሪያው አክሰሰብሊቲ የምንለው ወይም ደግሞ ተደራሽነት ሰፊ ስለሆነ ነው። በአካባቢው ከጤና ተቋም ይልቅ የባህል ህክምና መስጫ ተቋማት በቅርቡ መገኘታቸው አንዱ ምክንያት ነው። ሌላኛው አፎርዳብሊቲ የምንለው ወይም ደግሞ ለአገልግሎቱ የሚጠየቀው ክፍያ ከህብረተሰቡ አቅም አንጻር ተመጣጣኝ ከመሆኑ አንጻር ይሄ ሁለተኛ ምክንያት ሊሆን ይችላል። ሶስተኛው ደግሞ አክሰፕታብሊቲ የምንለው ወይም ደግሞ በህብረተሰቡ ዘንድ ያለው ተቀባይነት ከጥንት ጀምሮ ከፍተኛ ከመሆኑ አንጻር እንደ ተቀዳሚ አማራጭ ሰዎች እንደሚጠቀሙት መዛግብት ያሳያሉ። አሁን እንግዲህ ባህላዊ ህክምና እና ባህላዊ የባህላዊ መድኃኒቶች እውቀት መሰረት አድርገን ጥናት ስናጠና ወደ ዘመናዊ ውስጥ መቀላቀል ካልቻለን ፎርሙሌሽኑን ዶዜጁን እያንዳንዱን ነገር መስራት ካልቻለን ወደ ውጤት ማምጣት አንችልም። የሌሎች ዓለማትንም ተሞክሮ ስናይ ባህላዊ ህክምና ነበራቸው። ባህላዊ ህክምናውን ግን በዘመናዊ ህክምና ውስጥ በመሰግሰግ ና ዘመናዊ ካራክተር በመስጠት የህክምናውን ደረጃ ከፍ እንዲያረጉት ተወቅቷል። ና በዚህ ዙሪያ ያው ስልጠና ያስፈልጋል። መነጋገር ያስፈልጋል፣ እንደ ሀገር ማለት ነው። እና ተማሪዎች በትምህርት ቤት በኤጁኬሽን ማን ማን ነው፣ በፎርማል ኢጁኬሽን ውስጥ ሁሉ ገብቶ ለተማሪዎችም እንዲሰጥና በሃየር ኤጁኬሽን አካባቢ ደግሞ የጥናት መስክን እንዲሆንም የማረግም ስራ እየተሰራ እንዳላቃለው እና እዚህ ላይም ሀሳብ መስጠት እንችላለን። መልካም እንግዲህ፣ ቅድም እንዳነሳሁት እንግዲህ የኢትዮጵያ የባህል ህክምና እውቀትና ፕራክቲስ የረጅም ጊዜ እድሜ ያስቆጠረ ቢሆንም ከዘርፉ ግን አገራችን በሚገባ ተጠቅማለች ወይ ደግሞ በሚገባው ልክ አሳድገነዋል ብለን አናምንም። ይሄ አንዱ ምክንያት እንደተባለው ወደ ትምህርት ስርዓት ውስጥ አለመካተቱ ትልቅ ተግዳሮት ነው። ከዛም ባለፈ ደግሞ ዘርፉ በሚገባ ትኩረት ተሰጥቶታል ተብሎ ላይታሰብ ይችላል። አሁን ጤና ሚኒስቴር ላይ በተቋቋሙ ዴስክ አማካኝነት እንግዲህ ይህንን ለማሻሻል እንዲቻል የሶስት አመት ስልታዊ እቅድ ነድፈን ያንን ለመተግበር ዝግጅታችንን ጨርሰናል ማለት ነው። በዛም ስትራቴጂክ ፕላን እንግዲህ በዚህ ሶስት አመት ውስጥ በትንሹ ሶስት ከባህል ህክምና ወጥተው ፈዋሽነታቸው እና ደህንነታቸው በላብራቶሪ ተረጋግጦ ለህብረተሰቡ በጥቅም የሚሉ መድኃኒቶች እናወጣለን ብለን እናስባለን። ከዛም ባለፈ አትሊስት በሶስት ጤና ተቋማት የባህልና ዘመናዊ ህክምና ፓይለት ወይም ደግሞ የሙከራ ትግበራ ከዚህ ከሶስት ዓመት ስልታዊ እቅድ በኋላ ይኖረናል ብለን ኤክስፔክት እናደርጋለን። እንደሚታወቀው ዘርፉ ስታንዳርድ እስካሁን የለውም እና ለመጀመሪያ ጊዜ በሀገር አቀፍ ደረጃ ጤና ሚኒስቴር የባህል ህክምና ደረጃ ወይም ደግሞ ስታንዳርድ ከስታንዳርድ ኤጀንሲ ጋር በጋራ በመሆን እያዘጋጀ ይገኛል ማለት ነው። እንግዲህ እነዚህና ሌሎች ጥረቶች በቀጣይ ጥቂት ዓመታት ውስጥ ዘርፉን ወደ ተሻለ ደረጃ ያደርሱታል ብዬ አምናለሁ። ነው። ዘርፉን በትምህርት ስርዓት ቀረፃ ውስጥ በማካተት በከፍተኛ ትምህርት ተቋማት እንዲሰጥ ማድረግ ደግሞ ሌላኛው ከትምህርት ሚኒስቴር ጋር አሁን ከቅርብ ጊዜ ወደዚህ የጀመርነው ስራ ነው ማለት ነው። ኒድ አሰስመንት እንድናዘጋጅ በጠየቁን መሰረት ለሱ የሚሆኑ ቅድመ ዝግጅቶች ተጠናቀዋል። ዴስክ ሪቪውም ተከናውኗል ማለት ነው። ስለዚህ ከቀጣይ ዓመት ጀምሮ እነዚህ ጥናቶች ይጠኑና በቅርብ ጊዜያት ወይም በቀጣይ ዓመታት አትሊስት በሆነ ሌቭል በከፍተኛ ትምህርት ተቋማት ውስጥ አሁን ያሉትን የባህል ህክምና አዋቂዎች በሆነ መስፈርት ለይተን እንዲገቡ ልናደርጋቸው እንችላለን። በሂደት ደግሞ እንደሌሎች የትምህርት ዘርፎች እንዲሰጥ ለማድረግ ጥረቶች እየተደረጉ ነው። በጣም ደስ ይላል። ውድ ቤተሰቦቻችን፣ ከሼልፍ ላይ በተሰኘው ፕሮግራማችን ዛሬ እንግዳ ያደረግኩት ከጤና ሚኒስቴር ናትናይል ሰለሞንን ነው። ከሱ ጋር ነው ቆይታ እያደረግን ያለ ነው። የባህል ህክምና ዴስክ ኃላፊ ነው። ከሱ ጋር ቆይታ ስናደርግ ደግሞ ርዕሰ ጉዳይ ያደረግንበት ዋናው ምክንያት ጅግጅጋ ከተማ ላይ በተደረገው የባህላዊ መድኃኒት እና የባህላዊ መድኃኒት እውቀት ላይ መሰረት ተደርጎ በተካሄደው ሲምፖዚየም ላይ ተገናኝተን ነው። በዛም ላይ ደግሞ አንድ ፔፐርም አቅርቦ ነበረ። ይህንን ስናስብ እንግዲህ አያይዘን ማንሳት ያለብን አካባቢያችንን መጠበቅ የሚባል ነገር አለ። አካባቢያችንን መጠበቅ ካልቻልን ለምሳሌ እንደ ፍሎራ ኦፍ ኢትዮጵያ ኤንድ ኤሪትሪያ የሚለው ጥናት አይደንቲፋይ ያደረጋቸው ከአንድ ሺህ በላይ የመድኃኒት እጽዋት እንዳሏት ኢትዮጵያ ይገልጻል። ስለዚህ እነዛን መጠበቅም ያስፈልጋል። መጠበቅ ሲባል እንግዲህ ለምሳሌ አህሪ ራሱን የቻለ ስራ እየሰራ ያለ ነው። ብዙ ማንዴት ተሰጡትም እንደ ሀገር እየሰራ ያለ ነው። ስለዚህ ጥበቃም ላይ አካባቢ ጥበቃ ላይ መሰረት ያደረገ ጥናት ካላደረግን ባህላዊ እውቀቱን ላይ ልናገኝ የሚገባውን እውቀት ወይም ደግሞ በባህላዊ እውቀት የምናገኘውን ህክምና ልናጣው የምንችልበት አጋጣሚ ስለሚኖር ከዚህም ከአካባቢ ጥበቃም ጋር ተገናኝቶ መነሳት ያለባቸው ጉዳዮች አሉ ብዬ አምናለሁ። መልካም፣ ጥሩ ሀሳብ ነው የተነሳው፣ ትክክለኛ ነው። እንግዲህ አብዛኞቹ የባህል ህክምና መድኃኒቶች የሚዘጋጁት ከእጽዋት ነው ምንጫቸው እና እነዚህን እጽዋቶች ደግሞ መጠበቅ እጅግ በጣም አስፈላጊ ስራ ነው ብዬ አምናለሁ። ጤና ሚኒስቴር እንግዲህ ከዚህ ጋር የተያዘ ስራዎችን ይሰራል። ከባዮዳይቨርሲቲ ወይም ደግሞ ከብዛ ህይወት ጥበቃ ኢንስቲትዩት ጋር በጋራ በመሆን የምንሰራቸው ስራዎች አሉ። ምናልባት ወቅቱን መሰረት ያደረጉ ስራዎች አሉ። ከዚህ ከግሪን ሌጋሲ ጋር በተያያዘ ለምሳሌ በባለፈው ዓመት ፈዋሽነት የባህል ህክምና ጠቀሜታ አላቸው ተብሎ የሚታመኑ በመጥፋት ላይ የተቃረቡ እጽዋቶች እንዲተከሉ ለማድረግ ሞክረናል። ወደ 1300 የሚሆኑ ፈዋሽነታቸው የሚታመንባቸው እጽዋቶች ባህሪ ቅጥር ግቢ ውስጥ እንዲተከሉና ዝርያቸው እንዲጠበቅ ለማድረግ ሞክረናል። ይሄ የኮንዘርቬሽን ስራ እጅግ በጣም ለሀገራችን የሚያስፈልጋት ስራ ሁሉም በርብርብ ሊሰራው የሚገባ ስራ ነው። በዛ መሰረት ሚኒስትሪም ቅድሚያ ያሰጡት ከሚመለከታቸው አካላት ጋር በመሆን ይሄ የጥበቃው ስራ የእጽዋት ጥበቃው ስራ እንዲከናወን እያደረግን እንገኛለን። ከዛም ባለፈ ምናልባት ቅድም ሜንሽን ያላደረግኩት በሀገራችን ደረጃ ለመጀመሪያ ጊዜ የሄርባል ፋርማኮፒያ ወይም የእጽዋት መድኃኒት ዝርዝር ከነጠቀሜታቸው አዘጋጅተናል። ኢትዮጵያ ውስጥ ያሉ የዘርፉ ምሁራን አሜሪካ ከሚገኙ የፋርማሲስት ፋርማስቲካል ሳይንቲስት አሶሴሽን አለ እና በጋራ በመሆን 36 ለሚሆኑ ፈዋሽነታቸው ለታመነባቸው በቂ ዳታ ላገኘንባቸው እና ህብረተሰቡ ለረጅም ጊዜ በባህላዊ መንገድ ሲጠቀምባቸው ለነበሩ እጽዋቶች የፋርማኮፒያ ዝግጅት አድርገናል ማለት ነው። ይሄም አንዱ እንግዲህ እጽዋቶቹ ለምን ተግባር ይውላሉ፣ የትኛው የእጽዋቶቹ ክፍል ለየትኛው አገልግሎት ይውላል የሚለውን ያዘጋጀንበት ትልቁ ሰነድ ነው ማለት ነው። እንግዲህ ውድ ቤተሰቦቻችን እንግዲህ ለሆድመም እኔ የማውቀው እንደ ራስ ከምር አይነት ድንገተኛ አይነት ለምች ደግሞ የምች መድኃኒት የሚባል አለ፣ ጤና አዳም። እነዚህ እነዚህ ሁሉ በቤታችን ውስጥ ቀለል ያሉ ማንኛውም የህብረተሰብ ክፍል ወይ ጉንፋን ሲይዘው፣ ወይ ምች መታይን፣ ወይ የሆድ ህመም ሲሰማው የኮሶ መድኃኒት ምሳሌ ሆድ እንደዚህ አይነት ነገሮች በቀላሉ ቤት ውስጥ የሚዘጋጁ የተለመዱ መድኃኒት አይነቶች ናቸው። ስለዚህ እነዛ በጥናትና ምርምር ተደግፈው የትኛው ፓርታቸው ነው ለህብረተሰቡ የሚጠቅመው የሚለውን ነገር መለየት ከተቻለ እንደዚህ የመመዝገብ አቅም ሊኖራቸው ይችላል ማለት ነው። የባህላዊ ህክምናን ስናነሳ በኢትዮጵያ እንግዲህ ከአፍሪካ ደረጃ ብዙ እጽዋት ያላት ሀገር ናት። ስለዚህ የአካባቢ ጥበቃ ላይ ወይም አካባቢ ኮንሰርቬሽን ላይ መስራት እንዳለብን ያመለክታል። እንደገና ደግሞ እንዴት ነው የምንሰበስበው የሚለውንም ነገር ታሳቢ ማድረግ አለብን። ሳይንሳዊ መንገዶች መከተል አለብን። ጥበቃ አደረግን፣ ግን እንዴት ነው ኮሌክት የምናደርገው የሚለውንም ነገር ራሱን የቻለ በባለሙያ የተደገፈ ስልጠና የሚያስፈልግበት አቅምም መፍጠር ያስፈልጋልና የሶማሌ ክልል እንግዲህ ላለፉት አንድ ሺ እና ከዛ በላይ አመት ብዙ አይነት እጽዋቶችን እና የእንስሳት ውጤቶችን ለመድኃኒትነት ይጠቀማል። ስለዚህ መረጃዎች እንደሚያሳዩን ከሆነ እ አሉቬራን ብንወስድ ለውበት ይጠቀማል፣ ለሆድም የሚጠቀማል። ብዙ አይነት የመድኃኒት አይነቶች አሏቸው። ስለዚህ እነዛን ሁሉ የመጠቀም ኤክሰርሳይዝ ያለበት ማህበረሰብ ነው። ስለዚህ እዚህ አካባቢ ትልቅ ኤክስፒሪየንስ ስላለ ይሄ የምርምር የባህላዊ ህክምና ወይም ባህላዊ መድኃኒት በተመለከተ በተደረገው ሲምፖዚየም እንደ አንድ የተመረጠች አካባቢ ተደርጋ ነው የሶማሌ ክልል እዚህ እንዲደረግ የተደረገውና ሀሳቡን የተወሰነ እኒወስድ የዛሬ ሲምፖዚየሙ፣ መልካም እንግዲህ ከዚህ በፊት ኢትዮጵያ ውስጥ ተደርገው የነበሩ የኢትኖ ሜድሲናል ወይም ደግሞ የህብረተሰቡ የባህል ህክምናን የመጠቀም አዋዜ ምን ይመስላል የሚለው ብዙ የአገሪቱ ክፍሎች ላይ በሰፊው ጥናት ተጠንቷል። ግን መረጃዎች እንደሚያሳዩት ከሆነ ይሄ አካባቢ በጥልቀት ያልተዳሰሰ አካባቢ እንደሆነ ያሳያል። ሶ ይህንን መሰረት በማድረግ እንግዲህ የአርማው ሃንሰን ሪሰርች ኢንስቲትዩት እዚህ አካባቢ ካሉ ሌሎች ኢንስቲቱሽኖች ጋር በጋራ በመሆን ይህንን ጥናት እዚህ አካባቢ ላይ እንዲደረግ ማድረጉ ትልቅ ነገር ነው ብዬ አስባለሁኝ። እንደሚታወቀው ይሄ አካባቢ በዚህ በባህል ህክምና ዘርፍ ጥልቅ እውቀት እንዳለ ዘርፉንም ደግሞ ዘርፉ የሚታገዝባቸው የፈዋሽነት ያላቸው እጽዋቶች በብዛት እንደሚገኙ መረጃዎች ያሳዩሉ እና ጥናቱ ስፔሲፊካሊ ዚ ሪጅን ላይ መደረጉ እጅግ ከፍተኛ ጠቀሜታ አለው ብዬ አምናለሁ። እንደ ስትራቴጂ ሲነደፈም አብሮ መያያዝ ካለበት አንጻር ርቀት በመኖሩ እንደገና ቀደም ሲል የነበረው ማህበረሰብ ተንቀሳቃሽ በመሆኑ ሳቢያ ህክምና ቶሎ የመድረስ ነገር እንዳልነበረም መረጃዎች ይነግሩናል። ግን ወደኋላ መለስ ብለን የሰውን የእያንዳንዱን ባህላዊ እውቀትን ቼክ ስናደርገው መረጃዎች ላይ ስናየው ግን እጅግ በጣም የበሰሉ የባህል ሕክምና አዋቂዎች የምናገኝበት አካባቢ ነው። የግመል ወተትን ብንወስድ የፍየል ስጋን ብንወስድ ራሱ ትራዲሽናል ሜዲሲን ተደርገው የሚወሰዱ ናቸው። እንደውም አንድ አንድ ሰው ምንድናያለን ያለ በአብዛኛው የ የግመል ወተት የሚጠጣ ሰው ለዲያቤቲክ ኮምፕሊኬሽን የመጋለጥ ፕሮባቢሊቲ ኦልሞስት ዜሮ ነዋል። ስለዚህ እነዚህ ሁሉ ዕውቀቶች ያሏቸው አባቶች እንዳሏቸው በመረጃው ላይ ተመልክተናል። እና በደንብ ሊታሰብበት ይገባል ብያም ማለት ምናልባት አንተም እንዳነሳው እዚህ ሀገር በዚህ አካባቢ በርካታ የባህል ህክምና እውቀቶች አሉ እና ከዚህ ቀደም ስልጠናዎችን እዚህ ለመስጠት ሞክረን ነበር። እና ብዙ አባቶች አሉ እውቀቱን ሳያሸጋግሩ እድሜያቸው በጣም የገፋ በርካታ እውቀት፣ በርካታ እጽዋት ያሉበት አካባቢ ነው እና ጥናቱ እዚህ አካባቢ እንዲደረግ መወሰኑ ይሄ እውቀት እንግዲህ ለሌላ ተተኪ ሳያሸጋግሩ ህይወታቸው ሊያልፍ የደረሱ በርካታ የባህል ህክምና ምሁራን አሉና። ዶክመንቴሽን ስራ እዚህ አካባቢ መታሰቡ እጅግ በጣም ክሪቲካል እና ሰዓቱን የጠበቀ ነው ብዬ አምናለሁ ምክንያቱም በርካታ እውቀት እንዳለ እዚህ አካባቢ ይገመታል እና እሱም በዶክመንቴሽን ለማስቀረት አካባቢ መመረጡ ትክክለኛ ውሳኔ ነው ብዬ አምናለሁ በጣም ስለዚህ ተቀናጅቶ መስራት ያስፈልጋል የዚህን አካባቢ እውቀት ወደ ትምህርት ስርዓቱ እንዲሁም ደግሞ ወደ ዶክመንቴሽን ማሸጋገሩ እጅግ በጣም አስፈላጊ እንደሆነ ነው ስለዚህ በማጠቃለያው ምን ማለት ይቻላል፣ የሚለውንም ሀሳብ እንደ ማጠቃለያ ብናነሳው ጥሩ ነው። ይሄ እንግዲህ የዚህ የዶክመንቴሽን ስራ በዚህ ክልል ብቻ የሚወሰን መሆን የለበትም ብዬ አምናለውኝ። በቀጣይ እንግዲህ አገር አቀፍ የኤትኖ ሜዲሲናል ስተዲ መሰራት አለበት ብዬ አምናለሁ። 80 ፐርሰንት እና ከዛ በላይ የሚሆነው የኢትዮጵያ ህዝብ እንደ ተቀዳሚ የጤና አገልግሎት አማራጭ የባህል ህክምናን ቅድሚያ እንደሚሰጥ መረጃዎች ያሳያሉ። እና ይሄንን ጥናት ደግሞ ማን ነው ይሄንን መረጃ ቅርብ ጥናቶች መደገፍ ያስፈልጋል። እና ይሄ ዳታ የቆየ ዳታ ነው። ስለዚህ ይሄ የሱማሌ ክልል ላይ የሚደረገው ጥናት እንደ ጥሩ ተሞክሮ ወስዶ በመላ ሀገሪቱ ማካሄድ ቢቻል እጅግ ጠቃሚ መረጃ ይገኝበታል ብዬ አምናለሁ። አንደኛ የነበረው መረጃ በወቅታዊ ቁጥራዊ መረጃዎች ከመደገፍ አንጻር፣ ከዛም ባለፈ ደግሞ ይሄንን ረጅም ዓመት ያስቆጠረ ሀብታችን ነው ብለን የምናምንበትን የባህል ህክምና በዶክመንቴሽን ወይም ደግሞ በመረጃ ስርዓት ይዘን ለቀጣይ ትውልድ ከማስተላለፍ አንጻር ትልቅ ስራ ነው፣ ግን ደግሞ በመላ ሀገሪቱ መከናወን አለበት ብዬ አምናለሁ። እንግዲህ ለዚህ ስራ ደግሞ የክልል ጤና ቢሮዎች፣ የምርምር ተቋማት፣ ከፍተኛ ትምህርት ተቋማት፣ ሌሎችም የባህል ህክምና ላይ የሚሰሩ ባለድርሻ አካላት በጋራ እና በጥምረት መረባረብ አለባቸው ብዬ አምናለሁ። እንግዲህ እንደ አንድ የጤና ሚኒስቴር የባህል ህክምና ዴስክ ኃላፊ ከመሆን አንፃር ምን ያህል ክፍት ነው? በባህላዊ ምርምር ላይ የሚሰሩ የባህል ሐኪሞች ወይም የባህል ዘርፍ ተመራማሪዎች ምን ያህል የእናንተ ተቋም እነሱን ሰፖርት ለማድረግ ምን ያህል ክፍት ነው? ምን ያህል ድረስ አብራቸቸው የመሄድ አቅም አለ የሚለውን ነገርም ማየት አለብን ብያ እንደ ምሳሌም ማንሳት ትችላለ። መልካም እንግዲህ ጤና ሚኒስቴር እንግዲህ ይህን ጥናት ለማድረግ አሁን አህሪ ከዚህ ክልል ጋር ከማድረጉ በፊት በጋራ ለማድረግ እቅዶች ነበሩ። በበጀት አመቱ መጀመሪያ ላይ በጋራ አቅደን ነበር አገር አቀፍ ጥናት ለማድረግ ማለት ነው። ግን በተለያዩ ምክንያቶች ያንን ማድረግ አልተቻለም። ግን ጤና ሚኒስቴር ሁሌም ቢሆን በሩ ክፍት ነው እንደዚህ አይነት በጎ ሀሳብ ይዞ ከሚመጣ አካል ጋር በጋራ ለመስራት። ምክንያቱም ይሄንን ኮሚትመንቱን ደግሞ የራሱ ዴስክ የባህል ህክምና ዴስክ እንዲቋቋም በማድረግ አሳይቷል። ይሄ ጥናት እንዲካሄድ የጤና ሚኒስቴርም ሀሳብ ጭምር ነው እና እዚህ ስራ ላይ ኮላቦሬት ማድረግ በጋራ መስራት ያስፈልጋል። ለዚህም ደግሞ አስፈላጊውን ድጋፍ የጤና ሚኒስቴር ያደርጋል። እንዲሁ ከዚህ በፊት ያረጋችሁት ካለም እንደ ኤክስፒሪየንስ ልንነግረኝ ትችላለህ። ምናልባት ከዚህ ቀደም ጥረቶች ነበሩ በጤና ሚኒስቴር በኩል ከሀሪ ጋር በጋራ በመሆን አሰስመንቶች ማድረግ እንደዚህ ስራዎች ሲኖሩ እሱን ሼር በማድረግ መስራት እንደዛ የመሳሰሉ ለስራው የሚያስፈልጉትን ወጪዎች ከመሸፈን አንጻር ጅምር ስራዎች ነበሩ። ግን ጥያቄውም ገፍቶ የመጣ ካለመሆኑ አንጻር የባህል ሕክምናም ላይ ያለው ርብርብ ከቀደመው ጊዜ ይልቅ በአሁን ጊዜ በጣም ጨምሯል እና ከዚህ በኋላ በሰፊው ለመስራት እቅድ ይኖረናል። በጣም ደስ ይላል። አንድ መነሳት አለበት ብዬ የማምነው ለምሳሌ ቻይና የቻይና ተሞክሮ የሩቅ ምስራቅ ሀገራት ተሞክሮን ስንመለከት የባህላዊ ሆስፒታል የዘመናዊ ሆስፒታል ሁሉ እስከ መገንባት ደረጃ ድረስ ደርሰዋል። ስለዚህ የህክምና መስኮቻቸው ሁለት ናቸው። ሁለቱም በዘመናዊ ስታንዳርድ ተሰርተዋል ማለት ነው። ስለዚህ ወደዛ ለማምጣት ስራ ይፈልጋል። ስለዚህ ከዚህ አንጻር ኤክስፒሪየንሱን ሼር ማድረግ ያስፈልጋል። ኤክስፒሪየንሶች ማየት ይፈልጋል፣ እና የሌሎች ሀገር ተሞክሮም አንስተን የኛ አቅምን አያይዘን ማየት አለብንም ብዬ አምናለ ይትላል ትክክል ነው። እንደሚታወቀው ቻይናና ህንድ እንግዲህ የባህል ህክምና ዘርፋቸው እጅግ በጣም አሳድገውት ከፍተኛ የሆነ የኢኮኖሚክ ሪተርን እንዲያመጣ ማድረግ ችሏል እና እሱንም ታሳቢ በማድረግ ነው እንግዲህ የኛ የሶስት ዓመት ስልታዊ እቅድ ላይ ኢንተግሬሽንን መሰረት ያደረጉ ስራዎች ነው እንግዲህ ለመስራት ያሰብነው ማለት ነው። አሁን በዚህ ዓመት ቅድም ያልጠቀስኩት የባህል ህክምናና ዘመናዊ ህክምና ኢንተግሬሽን ጋይድ ላይን እያዘጋጀን ነው። ረቂቅ ሰነዱ ተዘጋጅቷል እና ምናልባት በአካል ሄደን ማየት ባንችልም ግን ብዙ ዶክመንቶችን ለማገላበጥ ሞክረናል። የቻይና ተሞክሮ ምን ይመስላል፣ ኢቨን አፍሪካ ሀገር ውስጥ እነ ጋና ከኛ ያነሳ የባህል ህክምና ታሪክ ነው ያላቸው፣ ግን ብዙ የባህል ህክምና መድኃኒቶችን በዘመናዊ መንገድ ሲያወጡ እያየን ነው። እና የእነሱን ተሞክሮዎች በበይነ መረብን በመገናኘት ለማየት ሞክረናል። ስለዚህ ያንን ታሳቢ በማድረግ እንግዲህ የባህል ህክምና ከዘመናዊ ህክምና ጋር የኢንተግሬሽን ጋይድ ላይን ወይም ደግሞ የቅንጅት መመሪያ አሁን በዝግጅት ላይ ነው እና የእነሱን ኤክስፒሪያንሶች ለማየት ሞክረናል። እንግዲህ የሚሳካ ከሆነ በቅርብ ጊዜያቶች ውስጥ ይመጣል ማለት ነው። ወደዛ እንሄዳል። አዎ አያይዘንም እኮ አንደኛ ስራ ፈጠራ ነው። አካባቢ ጥበቃ ላይ ለሚሰሩ ስራ ፈጠራ ነው። እንደገና ደግሞ ኮሌክት ለሚያደርጉ ስራ ፈጠራ ነው። በተጨማሪም ይህን ህክምናውን ለሚያደርጉ ሰዎች አንዴ የስራ መስክ ነው። በተጨማሪም ደግሞ እውቀት ነው። እውቀት ደግሞ ሊያድግ ይችላል፣ ሊሞት ይችላል። አዘሴም ታይም ሊሰረቅም ይችላል። ፎርሙላ ተሰርቆም የሌላ ሀገር ሀብት ሊሆን ይችላል እና እዚህ ላይም ጥበቃ ማድረግ የሚያስፈላጊ ነው። እንደ ተቋምም እዚህ ላይ ማየት ያው የጤና ሚኒስቴር የባህል ህክምና ዴስክ የሚመለከተው ጉዳይም ስለሆነ ይህን እንደ ማጠቃለያ እንየው እና እንጨርስ ውይይታችን። መልካም እንግዲህ ትክክለኛ ሀሳብ ነው የተነሳው። እዚህ የባህል ህክምና ላይ የሚሰሩ በርካታ ስቴክሆልደሮች አሉ። አንዱ ስቴክሆልደር የአእምራዊ ንብረት ጥበቃ ባለስልጣን ነው እና ከነሱ ጋር የምንሰራቸው ስራዎች አሉ። የባህል ህክምና አዋቂዎች ያላቸውን ፈጠራ እውቀታቸውን የሚያስመዘግቡበት መንገድ ተዘርግቷል፣ ከተቋሙ ጋር በመሆን ማለት ነው። ስለዚህ የዩቲሊቲ ሞዴል ካላቸው ያ ይመዘገባል፣ የኮፒራይት ኢሹ ካለ እሱ እንዲመዘገብ ይደረጋል። ምክንያቱም እውቀቱ አሁን አንተ እንዳነሳኸው ሌሎች ሀገራት ሊወሰድ ይችላል እና ጥበቃ ከማድረግ አንጻር ጎን ለጎን ይሄም ስራ በተቋሙ በኩል እየተሰራ ይገኛል። እንግዲህ የስራ ግንኙነትም አለን በየኳርተሩ የባለድርሻ አካላት ፎረም አለን እና የዛ ፎረም እንግዲህ አንዱ አባል የአእምሮአዊ ንብረት ጥበቃ ባለስልጣን ነው። እና የተሰሩ ስራዎችን አፕዴት እንደራረጋለን፣ አሳይመንቶችን እንሰጣጣለን። በዛ ልክ ስራዎችን ጎን ለጎን ተያያዥ ስራዎችን የማስኬድ ስራዎች እየተሰሩ ይገኛሉ። በጣም ደስ ይላል ውድ ጊዜን ሰጥቶ ይህን ውይይት እንድናደርግ ስለፈቀድክ በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ። ውድ ቤተሰቦቻችን ከሼልፍ ላይ የተሰኘው ፕሮግራማችን ዛሬ በጅግጅጋ ከተማ ወይም ደግሞ በሶማሌ ክልል ርዕሰ መስተዳድር ዋና ከተማ በሆነችው በጅግጅጋ ከተማ ላይ ተገኝተን በሶማሌ ክልል ባህላዊ እጽዋት፣ ባህላዊ ሕክምና እጽዋትንን በተመለከተና የባህላዊ ህክምና እውቀቶችን መሰረት ባደረገ በተዘጋጀ ሲምፖዚየም ለመዘገብ ወደዚህ በመጣንበት ሰዓት ከናትናኤል ሰለሞን ጋር ያደረግነው ውይይት ይህን ይመስል ነበር። ይህን ውይይት እንድናደርግ ደግሞ ትልቁን ትብብር ያደረገልን አርማወር ሃንሰን የምርምር ኢንስቲትዩትን ወይም አህሪን ከልብ አድገን እናመሰግናለን። እናንተም አብራችሁን ስለነበራችሁ ውድ ጊዜያችሁን ስለሰጣችሁን ከልብ አድገን እናመሰግናለን። ሳምንት በሌላ ምርምርና ተመራማሪ እንገናኛለን። እስከዛው መልካም ሳምንት ይሆንላችሁ።